ሰላም ሰላም፣ ውድዬ የዩቱብ ተከታታዮቼ እንዴት ናችሁ? እንዴት ለዚህ ሰዓትና ደቂቃ አደረሳችሁ። ሰላም ይብዛላችሁ በያለበችሁ ቦታ ፈጣሪ ከእናንተ ጋ ይሁን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ሰብስክራይብ አያድርጉን። ዛሬ እንኳን አደረሳችሁ ለክርስትና እምነት ተከታይ በሙሉ። ዛሬ ሃይሚ ብሩኬ ፋፈሽ ብሎ በበዓል ደስ ብሎ መጣ። እነሱ ናቸው በቃ፣ ጥሩ ቤተሰብ ቤተሰብ እያስከበሩ በበዓልም ቤተሰብ ሳያስከፉ መመጡ ማለት ነው። ዘና ብለው መመጡ እነሱ ናቸው። በበዓል ጥሩ ነገር የምንጠብቀው ከእነሱ ብቻ ነው እና መጡልን። እንኳን ደህና መጣችሁ። ዛሬ ጋሽዬንም ይዘው የብሩኬንን እናት ሙሽን ይዘው ማጭው ጋሽዬ የባለፈው ብድር እኮ መልሶለታል፣ ሃይሚ ማለት ነው፣ መልሶለታል። ፕራንክ አድርጎ አኮርፋለች፣ በጣም አኮርፋ ማለት ነው። አትድም ብሎ ማለት ነው። በእውነት እኔ ሁል ጊዜ ማለት ነው ከነሱ ይልቅ ማለት ነው፣ እሱ ሲሪየስ ነው። በቃ ቁጣው ሲሪየስ ነው መስሎ ምንም አያስታውቅም። በእውነት ከልብ የሚል ይመስላል ፕራንክ ሲያደርግ ማለት ነው። ይችላል ግን ፕራንክ ቢያደርግ እኮ ጊዜ ፕራንክ ቢያደርግ ሲሪየስ ሆኖ ነው የሚያደርገው፣ እና በጣም ደስ ይላል ጋሽዬ። በጣም ደስ የሚሉ አባት ናቸው። ምናለ ልጆቹም እንደዚህ ቢሆን ሁሉ አውቃም ብኖሩ እና ሚዲያ ላይ ምናይ ቢሆን እኮ ደስ ይላሉ። አባታቸው ልጁም እንደዚህ አቃም ያለ ወንድ ቢሆን ምናለ። እና አሁን ስለሱ አላወራም እና እነ ሀይሜ እናመሰግናለን በበዓል እናንተን ቪዲዮ እያየን ስንስማማ በዓላችንን በቃ እራሳችን እንዳያከበርን መስሎ እናንተ ቪዲዮ እያየን እየተስናነን እና ያለን ፣ ስለዚህ እናንተ ኑሩልን፣ ደና ደና ቪዲዮ የምትለቁልን ኑሩልን፣ እንደዚህ አይቀይራችሁ። እና ብሩክም ደስ የሚል ልጅ ነው። ብዙ ነገርም አወሩ። እና ስለበዓልም አስተላልፉን ለእኛም። እና በጣም ደስ ይላል። ዛሬ ቪዲዮ ብሩክና ሃይሚ የሰሩ እናቱ ቤትም ሄዱ እና ብሩክ ቤትም ሄዱ ለእናቱም ስጦታ ደግሞ። ልብሳቸው በጣም ደስ ይላል። ልብሳቸው በጣም ያምራል። እግዚአብሔር በጣም በጣም ነው ወደድኩ። ሃይሚ ላይ ያቺ ቀሚስ ማለቱ በጣም ሰውነት ብትኖር ምናምን አይታቸዋል እንዴት እንደሚያምርባት እና በጣም ነው የሚያምረው ልብሱም እግዚአብሔር እኛም ፈጣሪ ደግሞ ሀገራችን ላይ ገብትን እንደዚህ በዓልና ክብር ዘና ፈታን ምንድን ፈጣሪ ያድርገን። ረስትናል፣ እንደውም በዓሉን ራሱ ረስትናል። ቆይተናል እኮ እና እንደዚህ የምናከብር ያድርግን። የሚቀጥለው አመትን ቢሆን የሚቀጥለው የሚቀጥለው አመትን ቢሆን ወደ ሀገራችንን ገብትን እንደዚህ ከቤተሰባችን ጋ ፋፈሽምን ፈጣሪ ያድርግን። ሳብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁ፣ ባይ